እንዴት አመቻችሁ ተመልካቾቻችን፣ እንግዲህ ዛሬ ምሽቱን ዘና ቲክቶክ ቪዲዮዎች ነው የምሰራላችሁ። አምስት ቪዲዮዎች መርጬላችኋለሁ። በጣም እይታ ያገኙና ተወዳጅነት ያገኙ ቪዲዮዎች ናቸው። እንደዚህ ቪዲዮዎችን አሳየን፣ እንደዚህ አይነት ቪዲዮዎችን ሪኮመንድ እናደርጋለን የምትሉ ካላችሁም ሳጀስት አርጉ። እንግዲህ ከዚህ በፊት በፕራንክ በተለያዩ ፋኒ ቪዲዮዎች ነው የምታቆኝ። እንግዲህ አሁን ወደ ሪያክሽኑ ተመልሻለሁ።

አደረገችኝም እንደ አለ ባይ ዘ ወይ ቪዲዮ አዝናናኝ። አሁን ወንድና ሴቶች ስበሳቸው መተማመን በጣም ከብዷቸዋል፣ ያለው ሪሌሽን ምናምን እየዘለቀ አይደለም እና አን ሴቶች ምን ያህል ከአዲና አሽቃባጭ እንደሆኑ ያሳያል ብዬ አስባለሁ። ይኸው የእናንተ ኦፒኒዮን አላውቅም፣ የራሴን ኦፒኒዮን የተናገርኩት እንግዲህ ወደ ሁለተኛው ቪዲዮ እንሄዳለን። አክሱም ሲሰራ አያት የግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንግዲህ አክሱም ነው። መፈልፈል ብርቅ ነው። ለውዝ ፈለፈል እዚህ ጫፍ ጋር እንዴት ያለ ሀብታም ባለቤቱ የሕንፃው ሲሚንቶ ነው ግርግዳው። ምንም እውቀት የሌለው የፍስክ ነው። ጋይደር አለ የቱሪስት ጋይደሮች

አንደኛ ቪዲዮ ነው። ባይ ዘ ወይ ላይክ የሆነ ቻይናዊ ራሱ ሀገር ላይ ስልክ ጥሎ ምናምን ላይ ራሳ ቁጭ ስልኩ ከቦታው ሳይነሳ ነው እና አንድ የናይጄሪያ ቲክቶከር ነው እንግዲህ ላይክ ቼክ ለማድረግ ሶሻል ኤክስፐሪመንት ለመስራት አስበው ይሁን አድ ነው ላይክ አስቀምጡት ዊዝን የሰከንድ ነው ስልኩ ይጠፋው እና ምን ያህል ልዩነት እንዳለው ቻይና እና የአፍሪካ ኢንትረስት ጉዳይ ማለት ነው። አንድ ቃል ማስቀመጥ ደቂቃ አይቻልም ማለት ነው።

በቃ ካፕል ነው። መሄድ የማይቻልበት ሀገር ውስጥ ከሆነ ያለ ነው። በቃ ላይ ካፕ ለምን ሆኑ እኔ ለምን ሲንግል ሆንኩ ነው። እንግዲህ ቪዲዮ ባይ ዘ ወይ ናይጄሪያ ቲክቶክሮች በጣም ነው የምትመጪ፣ በጣም እና እንግዲህ ወደ አምስተኛው ቪዲዮ እንሄዳለን። ጉዳጊ ሙዚቃ ይመስለኛል። በዛ ሙዚቃ ነው እንግዲህ ዘፈን ያለው። እንግዲህ ከአግባብ በላይ ከመጠን በላይ አጠጡ ለሚለው ነገር በጣም በቂ ምሳሌ ይሆናል ብዬ ነው ማስበው። ተመሽቶኛል። በጣም በጣም የተመቸ እንግዲህ ወዳችሁ ተመሽቷችሁ እስካሁን ላይ ቆያችሁ። ደግሞ አንድ በሆነ ሳ ላይ በጣም አሪፍ የሆነ ቪዲዮ እሱን በእናንተ እንግዲህ ጋብዛችኋሉ። አይ ዶንት የሆነ ሰርግ ላይ ነው። አይ አይ ቲንክ ድንገት ዝናብ ዘንቦ ምናምን ሰርጉን እንዳልነበር አደረገው። እንግዲህ አይታችን እንደሆነ ሰዎች እንግዲህ ከወንበሩ በላይ ነው እንግዲህ ተሰቅለው እንግዲህ ሰርጉን እያከበሩ ያሉት እና የሆነ አንዱ ሼባ እንግዲህ ሁኔታውን ያያዩት ነው እንዴት ደም ይሁን አሜን። ተመችቶኛል በጣም እንግዲህ ለዛሬ እነዚህ ናቸው የሰራሁላችሁ ቪዲዮዎች። ከዚህ በኋላ በተለያዩ ፈኒ ቪዲዮዎች እንግዲህ ይመጣሉ። ሀገር ውስጥም ባህር ማዶ የተለያዩ በጣም ቫይራል የሆኑ ቪዲዮችን ፈኒ ፋኒ የሆኑ ቪዲዮችን አቀርብላችኋለሁ። በጣም ወዳችኋለሁ። ሳይስክራብ እና ፎሎ ማድረግ እንዳይረሳ። እስካሁን እንግዲህ ለተከታተላችሁ ሳይስክራብ ላደረጋችሁኝ እና ደግሞ አብራችሁ እስካሁን ለቆያችሁ ሁሉ በጣም ነው የምወዳችሁ። መልካም ምሽት፣ ወዳችኋለሁ።